በመሉ ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ እንኳን ለዚች ለነጻነት ቀን ለተቀደሰች ቀን በስጋ ለምንደክምባት በነፍስ ግን ለምንጸናባት በክርስቶስ ኃይል የገነት ደጅ ለተከፈተባት ለዛሬ ዕለት አደረሰን አደረሳችሁ። ስርዓቱን ካደረስን በኋላ ነው ወደዚህ መጣ ብለን ይሄንን መልእክት ለአምስተኛ ጊዜ የምናስተላልፈው ማለት ነው። ሰኞን፣ ማክሰኞን፣ ሮብን፣ ሐሙስን፣ ዓርብን ዛሬ አምስተኛ ቀናችን ነው። ዛሬ ደግሞ ትልቁና የመጨረሻው ክርስቶስ መከራ የተቀበለበት ቀን ነው። አሁንም ስግደታችንን ጾማችንን ጸሎታችንን ሁሉ ይቀበልልን። እኛም ዛሬ እንግዲህ በኦርቶዶክስ ተዋህዶ ቤተክርስቲያን መሰረት በመላው ዓለም የምትገኘዋ እቺ ቤተክርስቲያን ህዝቦቿ ካህናቶቿም ህዝቦቿም በአንድነት ሆነው ዛሬ የከፍተኛውን ስግደትና ጾም የምናደርግበት ዕለት ነው። እግዚአብሔር የተመሰገነ ይሁን። ስግደት ወይም ስቅለት ይባላል የዛሬው ቀን። ቀደም ሲልም ለህዝቡ እንደነገር ነው ለመላው ዓለም የምናስተላልፈው ይህንኑ ቃል ነው። እንዲህ ይላል ርዕሱ፣ ስፍራ አዘጋጀላችሁ ዘንድ እሄዳለሁ ነው ያለው። በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ስፍራ አዘጋጅላችሁ ዘንድ እሄዳለሁ አለ። የመሞቱን ምስጢር ሲነግራቸው ማለት ነው። ከነሱ ሊለይ ባለባቸው ሳምንታት ውስጥ የተናገረው ቃል ነው። ወደ አብ እሄዳለሁ፣ በአባቴ ብዙ መኖሪያ አለ፣ እኔ ባለሁበት ደግሞ እናንተን በዚያ ትኖራላችሁ ብሎ የተዘጋችውን ገነትን በሞቱ በስቅለቱ እንደሚከፍትልን ይህንን አስቀድሞ ለሐዋርያት ነግሯቸዋል። እንዲያውም አንዳንዶች ጠይቀውታል። ወደምትሄድበት አናውቅም፣ መንገዱ ወዴት ነው ሲሉ መንገድም ሕይወትም እኔ ነኝ ያለው እሱን ነው። በእሱ ደም ምክንያት ነው ወደ አብ የምንደርሰው። ገነት የምትከፈተው ለዚያ ነው። ብዙ መኖሪያ አለ በአባቴ ያለው ስፍራ አዘጋጅላችኋል ያለው ገነትን ነው። ስለዚህ ወደ ገነት ለመግባት በክርስቶስ ደም በኩል እንደሆነ ያንኑ ቃል በዮሐንስ ወንጌል 14 ላይ ተናግሮታል። መንገድም ሕይወትም እውነትም እኔ ነኝ ከአባቱ ዘንድ በባህሪ እኩል እንደሆነ ህይወት ከሆነውም ከመንፈስ ቅዱስ ጋር እኩል እንደሆነ ለማጠየቅ ነው። እንደውም ይህንኑ ቃል በዚሁ ምዕራፍ ላይ እናገኘዋለን። እኔ በአብ እንዳለሁ አብን በእኔ እንዳለ አታውቅ ምን ብሎ ለሐዋርያት ይህን መልስ ሰጥቷቸዋል። ዛሬ የምናስበው ከሌሊት ጀምሮ ነው የተገባው ቤተ መቅደስ ቤተክርስቲያን እያንዳንዱ ሰዓት ጸሎት አለው። በዚህ መሰረት እንግዲህ ረቡዕ ዕለት እንደምታስታውሱት በአይሁዳውያን ሸንጎ የተወሰነው ውሳኔ ዛሬ ተፈጽመዋል። ከጠዋቱ ሶስት ሰዓት ላይ ጲላጦስ በአደባባይ ሆኖ ተገርፎ እንዲሰቀል ፈረደበት። የህዝቡ ግፊት የህዝቡ ጫና ነበረ። እንዲሁም እሱ ለመፍታት አንገራግሮ ነበረ። እኔ ከአንድ ሐሰት አላገኘውም ብሎ ነበረ። ነገር ግን ህዝቡ ይሰቀል ይሰቀል። በርባንን ልፍታላችሁ ወይስ ደግሞ ኢየሱስን ልፍታላችሁ ብሎ የጠየቀውም በዚያ ሰዓት ነው። በርባን ማለት የሽፍቶች ሽፍታ በእስር ቤት ጊዜውን ያሳለፈ የነበረ ሽፍታ ነበረ። በርባንን ፍታልን እሱን ግን ስቀልልን አሉት። ስለዚህ አሳልፎ ሰጣቸው፣ ተገርፎ እንዲሰቀል። በእንጨት ላይ መሰቀል የመጨረሻው የወንጀለኞች ወንጀለኛ ውሳኔ ነው። በእንጨት ላይ የተሰቀለ የተረገመ ነው ይላል። የተረገመ ሳይሆን ና የናንተ አምላክ እርግማንን እንዲያጠፋ በዚያን ሰዓት ላይ በተረገመ ውሳኔ በመስቀል ላይ ተሰቀለ። የሽፍቶች ሽፍታ ኃይለኛ ወንበዴ ሲሆን በእንጨት ላይ ተሰቅሎ ይሞት ነበር። ኢየሱስን እንዲሰቀል ፈረዱበት። ግርፋት አንድ ውሳኔ ነው። መሰቀል አንድ ውሳኔ ነው። ሁለቱንም ነው የእኔና የእናንተ ጌታ የተቀበለው። ተገረፈም ተሰቀለም። የተገረፈ ግርፋቱ ይበቃው ነበር ወይም መሰቀሉ ይበቃው ነበር። ሁለቱንም ጽዋ ነው የጠጣው እኔና የእናንተ ጌታ። ክብር ምስጋና ለስሙ ይሁን። ከጠዋቱ 3 ሰዓት ከተወሰነበት ጀምሮ እስከ 6 ሰዓት እስከ እኩለ ቀን ሲገረፍ ነው ያለው፣ አጥንቶቼ ተቆጠሩ። ቀነውኒ እደዌ ወእገሬ ወሎቁ ኩሎ አይጽምቴ ቅድም የተዜማው ዜማ አይነት ነው። በቤተ ክርስቲያን ውስጥ የሰማ ነው። አጥንቶቼ ተቆጠሩ፣ እጆቼና እግሮቼን ቸነከሩ። የተገረፈው ግርፋት አጥንቱ እስኪታይ ነበረ። ምክንያቱም የጅራፉ ኃይል አንድ ሲገርፍ ስጋ ይዞ የመነሳት ኃይል ነበረውና። አሁንም ምስጋና የድረሰው አምላካችን የእኛን ግርፋት ነው የተገረፈው ይህን ማወቅ ማስተዋል አለብን። ከዚያ በኋላ አይኑ እያየ አጋድመው በመስቀል ላይ በችንካር ቸነከሩት ይላል። መስቀሉን ልክ ሲያቆሙት እርቃኑን ነበርና ፀሐይ ጨለመች፣ ከዋክብት ረገፉ፣ ጨረቃም ደመሰለች። እንግዲህ ብርሃናት መስጫዎቹ ሁሉ አዘኑ የሱ ፍጡር ናቸውና። ዛሬ አይን እያለን ማስተዋል እያለን የነፍስ ዕውቀት እያለን ። ማሰዋል የጎደለን ሰዎች ከእነሱ ትምህርት መማር እንችላለን። ልክ መስቀሉ ሲቆም ዘጠኝ ሰዓት ሙሉ ፀሐይ ጨለመ። ዘጠኝ ሰዓት ሲሆን አባቶይ በመስቀል ላይ ሆነ አባቶይ ድምፅን በማሰማት አባቶ ስህንም ሰጠ አባቶች፣ ከዋክብት ከሰማይ በሙሉ ረገፉ፣ ጨረቃ እና ፀሐይ ደምና አጎረፉ። ብርሃናት ፈርተው ሰግተው ተለያዩ፣ ስጋ በመስቀል ላይ ተገልጦ ስላዩ። ዘጠኝ ሰዓት ሲሆን አባቶይ በመስቀል ላይ ሆነ አባቶይ ድምፅን በማሰማት አባቶይ ነፍስን ሰጥተ አባቶይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ብርሃን መስጫዎች በሙሉ ብርሃናቸውን ከለከሉ። ፍጥረቶቹ ናቸውና ከባድ ነው። ሰማይና ምድርን የፈጠረ ነው ያለ እርሱ የሆነ አንዳች የለምና፣ የምሕረቱ ብዛት በቀኝ ያለው ወንበዴ ዛሬ ከኔ ጋር በገነት ኖራለህ እንዳለው አስበኝ ብሎት ነበርና፣ ዛሬ በቅዳሴ ላይ ይህንኑና ዜማዋለን። አቤቱ በመንግስት አስበን እያን ሁልጊዜ በቅዳሴ ሰዓት እኛ ምንጮኻለን፣ ያስበን በምሕረቱ አምላክ ሲሆን አምላኬ አምላኬ ለምን ተውከኝ ብሎ የእኛን ጩኸት ጮኸ። ምክንያቱም አስቀድሞ ነቢዩ ዳዊት በመዝሙር ሃያ አንድ ላይ አምላኬ አምላኬ ነጽረኒ ብሎት ነበርና አምላኬ አምላኬ ተመልከተኝ ብሎ ዳዊት ጮኾ ነበረ። የኛም ጩኸት ነውና እና የኔና የእናንተ ጌታ መድኃኒት ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ የእኛን ጩኸት ጮኸ። ምስጋና ለስሙ ይሁን። እዚያው ላይ ሆኖ መስቀሉ ላይ ምረትን ለመነ ለማ ለሚሰቅሉት ሐሞትና ከርቤ ለሚያጠጡት አባት ሆይ የሚያደርጉትን ያውቁትምና አውቆትምና ይቅርበላቸው። እየተሰቃየ መከራ እየተቀበለ ልክ እኛ ይሄንን ፈለግ እንድንከተል ማለት ነው። ምረትን ሁል ሁሉ ጊዜ ይቅርታን ሁል ጊዜ ከልባችን እንዳናርቅ ማለት ነው። ኢየሱስ በዚያ መስቀል ላይ በቀራንዮ ምረት ለመነ። ንጥዳቶቹ እኛም ይቅር ማለት ይገባናልና። ሌላው አምስት ሺ አምስት መቶ ዘመን የሰው ልጆች ተለይተን ነበረ በአዳም እና በህዋን ምክንያት እኛ ስለጠማ ነው። ልጆቹ ተጠማሁ አለ። ሐሞትና ከርቤ ሰጡት። ዋ የሰው ልጅ ሞኙ አ

ደመናን ጠቅሶ ውሃ ለሚሰጠው አምላክ ሐሞትና ከርቤን ማጠጣት የዛሬው የሚታሰብበት ቀን ነው። እንግዲህ መልእክቱ ለእኛው መልካምን ነገር እንድናደርግ ለሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ ክፉን በክፉ አትቃወሙ የሚለውን ትልቅ ትምህርት በደቡብ መስዋዕትነት ያስተማረን ነው ጌታችን ኢየሱስ ክርስቶስ ። አሁንም ክብር ምስጋና ለእሱ ይሁን። በተለይም የምታሳዝነው የወለደችው እናቱ ቅድስተ ቅዱሳን ድንግል ማርያም የድህነት ምክንያት የሆነች በመስቀል ስር ካሉት ከአምስቱ ቅዱሳን መካከል አንዷ ዋነኛዋ ናትና እና ከእሷም ጋር ከአስራ ሁለቱ ሐዋርያት አንዱ ቅዱስ ዮሐንስ ወንጌላዊ እዚያው በመስቀል ስር ስለነበረ እዚያው መስቀል ላይ ሆኖ አስረክቦታል። በጣም እድለኛ ሐዋርያ ጌታ የወደው የነበረ ደቀ መዝሙር የተባለውን መጨረሻ ላይ ውድ የሆነች እናቱን ለእነኋት እናትህ፣ እነሆ ልጅሽ ብሎ ያስረክቧታል። በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ በምናየው መሰረት ዮሐንስም ወደ ቤት ወሰዳት።

ሁሉም ይደንቃል። ቃል ያስደፋላን አንገትን የማርያም አዛዝ ዮሐንስን ይዛም ወደ ቀራንዮ ድንግል ማርያም የደች እያነጮዩ ስለ ልጇ ሐዘን፣ ስለ መከራዋ ያስደንደቅ ነበረ የፈሰሰንባዋ እንግዲህ ምንም ይሰቃይ እንጂ ጌታችን ኢየሱስ ክርስቶስ መጨረሻ ላይ ድል አድርጓል። ዛሬ የድል ቀን ነው። ነፍሳት ከሲኦል ወደ ገነት ተሸጋግረዋል። ማዕዶት ይባላል። ምክንያቱም የደስታ ቀን የመሻገር ቀን ነው ይኸውም ኤርትራውያን ደግሞ እስራኤላውያን ከምድረ ግብፅ ወጥተው ባህሩን የመሻገራቸው ምሳሌ ምሴ በሆነ እግዚአብሔር ስቡሕ ዘተሰብሐ ብለን ዘምረን አልቅድም በደንብ በደመቀ አክብረነዋል። ነዋል እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎናል። መጨረሻም ላይ ድል ያደረገውን ጌታ የፈረሰውን ዲያብሎስ የወደቀውን ዲያብሎስ ገነትን ከፍቶ ሲኦልን ዘግተዋል። ሲኦል ተዘግተዋል። ደስ ይበላቸው። አምላክ የተመሰገነ ይሁን። ይህን ምሰሙ ሁሉ ሐሴትን አድርጉ

ምስጋና በኢየሱስ መስቀል የሰው ልጅ ከበረ፣ ለሱ ይሁን። እንግዲህ በወይራ ቅድም ጠብጥበናል። ጀርባቸውን እየጠበጠብን ስግደት ሰተናል። ወይራዋ በኖ ዘመን የነበረችው ርግብ አንድ መቶ አምሳ ቀን ሙሉ ሲነፍር የነበረውን ውሃ መድረቅ አለመድረቁን ለማረጋገጥ ተልካ የወይራ ዝንጣፊ ይዛ መታለች። ኖህም መሥዋዕት አቀረበ። የሰላሙን ምልክት፣ የውሃውን መድረቅ ምልክት ይዛ የመጣችው ርግቢቱ ነበረችና፣ ዛሬም በወይራ መጠብጠባችን በክርስቶስ ደም በክርስቶስ መሰቀል መሞት ሰላምን አግኝታችኋል እያልን ነው የጠበጠብናችሁ። በዚህ ምክንያት የእሱን መከራ የሱን ስግደት የሱን ስቃይ መካፈል ስላለብን እንደየአቅማቸው ምዕመናንን የተከበሩት ካህናት ስግደት ይሰጣሉ። እነሱም ሄደው ስግደቱን ይሰግዳሉ። ያ ድካማቸው የክርስቶስን ድካም መሰቀል፣ መሞት፣ መገረፉን ሁሉ መካፈል ተደርጎ ይወሰዳል። እንግዲህ ወገብረ ሰላመ በመስቀሉ የተባለው እሱን ነው። ጥልን በመስቀሉ ገደለ። ከሰኞ ጀምሮ እስካሁን እንድንፈጽም ያደረገን አምላክ ምስጋና ለሱ ይሁን። ነገ ቅዳሜ ስዑር ነው። ቅዳሜ ስዑር ማለት ምን ማለት ነው? በነገ ዕለት ደግሞ ይህንን አጠር አድርገን በዚሁ እናስተላልፋለን። ዛሬ ግን የማይሰራ ኃጢአት፣ እግዚአብሔር ይፍታ እያልን ህዝቡን እናሰናብታለን። ምክንያቱም ዛሬ በሲኦል የነበሩት ነፍሳት ተፈተው ተሸጋግረዋል። ምስጋና ለሱ ይሁን። ጸጋው በረከቱ ይብዛልን።